ስለ አርቲፊሻል ኢንተለጀንስ ወይም ስለ ሰው ሰራሽ አስተውሎት እናውራ። የሰው ሰራሽ አስተውሎትን የሚጠቀሙ ማሽኖች በእጅጉ ዘመናዊውን ዓለም እየተቆጣጠሩት መሆኑን በየቀኑ እያየን ነው። በዚህ ዘመን ሮቦቶች የሰውን ስራ ተክተው ሊሰሩ ይችላሉ የሚለውን የቀደመ እሳቤ በተግባር የተረጋገጠበት ይመስላል። ይህ የቴክኖሎጂ ዓለም ሩጫ ቀድሞ በልብ ወለድነት ብቻ ይተረኩ የነበሩ የቢሆን ዓለምን ወደ እውነታነት የቀየረ አዲስ የዓለም ስርዓት እየተፈጠረ አስመስሎታል። ለመሆኑ ሰው ሰራሽ አስተውሎትን የሚጠቀሙ ማሽኖች ለምን አሳሳቢና አስፈላጊ ሆኑ? ለምንስ የዓለም መንግስታት እነዚህን ማሽኖች ለመቆጣጠር ረጅም ርቀትን ይጓዛሉ? እንመለከተዋለን። አርቲፊሻል ኢንቴሊጀንስ ወይንም ሰው ሰራሽ አስተውሎት አንድ የኮምፒውተር ሳይንስ ክፍል ሲሆን ኮምፒተር ካለምንም እርዳታ በአስተውሎት እንዲሰራ ለማድረግ የሚሰራ የኮምፒውተር ጥናት ክፍል ነው። ይህም ኮምፒውተሮች እንደ ሰው ልጆች እያሰቡ ነገሮችን እንዲከውኑ ለማድረግ ወይም ችግሮች እንዲፈቱ የማስቻያ መንገድ ነው። የሰው ሰራሽ አስተውሎትን ሀሳብን ለመጀመሪያ ጊዜ ያስተዋወቀው ጆን ማካርቲ በአውሮፓያኖቹ የዘመን ቀመር በ1955 ኮምፒውተር ስራ ላይ በኋለ በጥቂት ዓመታት ውስጥ ዳርትማውዝ በተባለ የምሁራን ኮንፈረንስ ላይ ነበር። ባቀረበውም ሀሳብ ኮምፒውተሮች ማንኛውንም ነገር እንዲማሩ፣ ነገሮችን መፈጸም እንዲችሉ፣ እንዲሁም ለነገሮች አስተውሎት እንዲኖራቸው ማለማመድ እንችላለን የሚል ነበር። የእሳቤው የመጨረሻ ግብ ግን ማሰብና መከወን የሚችሉ ማሽኖችን መስራት እንችላለን የሚል ነው። ይህ አድጎ እንግዲህ ከዓመታት ምርምር በኋላ ማሽኖች የማስተዋል እንዲሁም የተለያዩ ጉዳዮችን እንዲፈጽሙ በተደረጉ ጥረቶች ጥሩ ስኬት ተገኝቷል። ስለ ሰው ሰራሽ አስተውሎት ለመረዳት መጀመሪያ ሁለት ነገሮችን ማወቅ ግድ ይላል። ይህም የአርቲፊሻል ኢንተለጀንስ መማር ወይም ማሽን ለርኒንግ እና ደንብ ተኮር የአርቲፊሻል ኢንተለጀንስ ናቸው። እንግዲህ ማሽን ለርኒንግ ማለት ኮምፒውተሩን በራሱ እንዴት መማር እንዳለበት ስናስተምረው ነው። ለምሳሌ አንድ ሮቦት አንድን እቃ እንዴት ማንሳት እንዳለበት ከተለማመድና እቃ ሲያነሳ ያሉትን ሂደቶች ጨምሮ ሙሉ መረጃዎችን ከሰለጠነ በኋላ ከመረጃና ከተሞክሮ ተምሮ በቀላሉ በሌላ ጊዜ ያለምንም እርዳታ ያንን እቃ ማንሳትን ጨምሮ ሌሎች ተግባራትን በራሱ ውሳኔ ማከናወን ሲችል ነው። በሌላ በኩል ደንብ ተኮር የአርቲፊሻል ኢንተለጀንስ የሚባሉ ደግሞ ኮምፒውተሮች ሊከተሏቸው የሚገቡ ሕጎችን ስንሰጣቸው ነው። እነዚህ ደንቦች የተቀመጡት ኮምፒውተሩ ሊረዳው በሚችለው መንገድ ነው። ለምሳሌ ኮምፒውተር ፊትን እንዲያውቅ የሚነግረን ፕሮግራሙ ቀለል ያለ ሕግ መሰረት ያደረገ ሰው ሰራሽ አስተውሎትን ሲከተል ነው። ፕሮግራሙ ስለ ፊትና ስለ ሰውየው መረጃ በመረጃ ቋቱ ውስጥ ሁሉንም መረጃዎች ማከማቸት ይችላል። ሰው ሰራሽ አስተውሎት ከሰው አንጎል የበለጠ ቀልጣፋ ስርዓቶችን ለመፍጠር ጥሩ መንገድ ነው። የሰው ሰራሽ አስተውሎት ስርዓትን ከተሞክሮ መማርና መረጃዎችን ሰዎች በቀላሉ ሊተነትሩ የማይችሉበት መንገድ ሊመረምሩ ይችላሉ። ይህ ጉዳይ ቀለል ባለ ምሳሌ እንመልከተውም። የሰው ሰራሽ አስተውሎት በጣም ጥሩ ምሳሌ የሚሆነው የጉግል መፈለጊያ ወይም ሰርች ኢንጂን ነው። ይህ የመረጃ መፈለጊያ ከ500 ሚሊዮን በላይ ገጾችን መረጃዎችን በሰከንድ ክፍልፋይ መፈለግ ይችላል። ነገር ግን ቀደም ባሉ ጊዜያት ውስጥ የዚህ አይነቱ ፍለጋ መላው የሰው ልጅ ለመስራት አመታትን ይወስድበት ነበር። የሰው አእምሮ በደቂቃዎች ወደ 100 ቃላቶችን ብቻ የሚሰራ ሲሆን ሆኖም ግን ሰው ሰራሽ አስተውሎት መረጃዎችን በደቂቃ ወደ 100 ሺህ ቃላቶችን ማሰናዳት ይችላል። አርቲፊሻል ኢንተለጀንስ ያበለጸጉ ማሽኖች በተለያዩ መስኮች በመሰማራት ከፍተኛ የሰው ኃይል የሚጠይቁ ተግባራትን በአጭር ጊዜ ውስጥ መከወን ችለዋል። ለአብነት ያህል በግብርና የተሰማሩ ሰዎች እንዲሁም ምርትና ምርታማነታቸውን ለማረጋገጥ ወሳኝ ሚና እየተጫወቱ ነው። አርቲፊሻል ኢንቴሊጀንስ በሕክምናው ዘርፍም ቢሆን ውስብስብ በሽታዎችን መረጃዎችን በመተንተን እንዲሁም ታካሚዎችን በመለየት የሕይወት በማዳን ግብግብ ውስጥ አበርክቶ ከፍተኛ ነው። የካንሰር ታማሚዎች መረጃዎችን በመሰብሰብና የአከማቻቸውን መረጃዎች በመተንተን ትክክለኛውን የህክምና ድጋፍ ማድረግ ጊዜን፣ ገንዘብና ጤናን ለመጠበቅ ሀገራት በስፋት እየተጠቀሙበት ነው። እንደ ጃፓን ያሉ በቴክኖሎጂ የተራቀቁ ሀገራት ደግሞ በየሬስቶራንታቸው ውስጥ ሰው ሰራሽ አስተውሎት የሚጠቀሙ ሮቦቶችን መስተናገድ የተለመደ ነው። ሮቦቶች ትክክለኛውን ትዕዛዝ ከደንበኞች ይቀበላሉ፣ ያለ አንዳች ስህተትም ይፈጽማሉ። የሰው ሰራሽ አስተውሎት የማሽን ለርኒንግ ዘርፍ እጅግ አውዳሚ የጦር መሳሪያዎችን እውን እንዲሆንም አስችሏል። በዚህ ዘርፍ ቻይና፣ አሜሪካና ሩሲያ የተሳካላቸው ናቸው። በጦር ኃይል ግንባታ ሂደት ኢላማውን የመታ ጦርነት ለማካሄድ የአርቲፊሻል ኢንቴለጀንስ ውጤት ለምድር ለአየርና ለባህር ኃይሎቻቸው እንዲጠቀሙ በማስቻል ከዓለም ቀዳሚ ተፈሪ ሀገራት ተርታ እንዲሰለፉ አስችሏቸዋል። ታዲያ እነዚህ ያደጉ ሀገራት አንዳቸው የሌላኛቸውን የሰው ሰራሽ አስተውህሎት የሚጠቀሙበትን መስመር ለማዛባት ወይም ለመብለጥ ከፍተኛ በጀት ይመድባሉ። ምክንያቱም አሁን ላይ ሰው ሰራሽ አስተውህሎት የሚጠቀሙ ሮቦቶች ኃይላቸው በዛው ልክ ስለሚጨምር ነው። እንግዲህ አርቲፊሻል ኢንቴሊጀንስ ከጥቃቅን መተግበሪያዎች እስከ ትልልቅ ተግባራት የሚከውኑ ማሽኖች መፈጠራቸው አንዳንዶች ሰብአዊ ማንነታችንን ያሳጣሉ ቢሉም ሳይንቲስቶች ግን የአዲሱ የዓለም ስልጣን የሚጠይቀው ይህ ነው ብለው ቴክኖሎጂውን ማበልጸጋቸውን ቀጥለውበታል።